በዛሬው ቪዲዮ ያ እንደተመለከታችሁት ነው። የዛሬ ቻሌንጃችን ምስሉን አይቶ የፊልሙን ርዕስ መገመት ነው። አይ ሆፕ እንደሚመቻችሁ። ወደ ቻሌንጁ አሁን፣ በምስሉ ላይ የምታዩትን ምስል ገምቱ። ምንድን ነው? ስኖ ኋይት። አዎ ስኖ ኋይት። ግን ጥያቄዎች ከእንትን መገመት ይፈልጋል። ከባበር ነው ግን እናንተ ምንም አይሳናችሁ። ቀጣይ ጥያቄ ምን ታሚ ሞክር። አሪፍ ዝናብና ዘፈን ሰው ምንድን? ዝናብና ዘፈን ሰው ምንድን? ሶንግ ምንድን ነው? የዘፈን ፊልም ምን አለ? ታሚ እኮ ደርሰብታል ግን ምንድን

ሲቲ ላይት ሲቲ ላይት አለ። ሲቲ ላይት የሚባል ፊልም አለ። ይቆየ ነው ትንሽ። እሺ፣ የመጨረሻ ጥያቄ ነው ሰዎች። ይሄ ቀላል ነው። አዎ፣ ትራፕ ነው። የመጀመሪያው ጥያቄ፣ ይህ ፊልም ምን ይመስላችኋል? ኩንጉፍ ፓንዳ ቀለል ያለ እሺ። ይኸኛውስ? ይህም ቀለል ያለ ነው። በጣም ፌመስ የአማርኛ ፊልም የአማርኛ ፊልም

የረዘመን የበረዶ ዘመን አይደለም። ይህኛው ደግሞ ይህ በጣም ቀላል ነው። ሁሉም ውስጥ ተመልሷል። አዎ፣ የብረሃን ፊርማ ውሳያት ለምስ ምናምን እና ያ የሆነ ሰውዬው። እሺ፣ ይህኛውስ ፊልም ይህም የአማርኛ ፊልም ነው። ነውወፊ ኮሚች ምንም አልመለስክም፣ እኳ አንድ መለሳለ። እሺ ይሄኛውስ ፊልም? ጁራሲክ ይሄ ጸዴ ነው። እሺ ይሄኛውስ በጣም ቀላል ነው። መወጣላችሁ ግን የአማርኛ ፊልም ነው። ማጥባት ማጥባት ማዘርነት ነው። በእናት መንገድ ኦልሞስት የእናት መንገድ ደሞዝ ጎሽሜ ነው ምናምን ጎሽሜ። እሺ ይህኛው በጣም እስቲ ይህን ትመልሱታላችሁ። ቀዩ ቀሚስ ነው ምንድን ነው? አይደለም የሰርጌ ዕለት አይደለም። የመጨረሻው ቀሚስ አይደለም። ሚስቴን ዳርኮ ተዳለው የአማርኛ ፊልም ነው። እሺ ቀይ ቀሚስ ነው። ቀሚስ አይደለም አይደለም

ግን በቃ ሞላኩ እዚህ ጋር የምታዩት ይሄ ምንድን ነው? ኬሚስትሪ ነው። የፊልም ርዕስ ንገሩኝ። እቃ ከዚህ ጋ ይሄን ይዛችሁ የፊልም ርዕስ ገምቱ።

ምንድን ነው? ማትስ ነው? ፊዚክስ ነው? አይ አንቺ ታውቂዋለሽ። እንግዲህ እሺ፣ ይኸኛውስ ምንድን ነው? ቁልፉ ቁልፉን በእጅ እንትን አለ። ኧረ በጣም አማርኛ ፊልም፣ የሚያስቅ ፊልም ነበረ በጊዜው

አማርኛ ፊልም ነው። ሰብ በቃ እኔ ፊልሙን አላየሁትም፣ ግን የአማርኛ ፊልም ነው። አዳኝ ነች ሴትዮዋ።

እሷን እንትን በሉበት የሆነ ነገር እ እንትን እንትን ሆነባት።

እንዲሁም ፈጠን ብላችሁ መልሷት። በቃ እንዳሳያችሁን እንዳሳያችሁን አማርኛ ፊልም ነው። በቃ አይናችሁን ጨፍኑ። መጀመሪያ እኩል እንዲሆን እንዲህ አይናችሁን ጨፍኑ። ከግራ አደለም ሰዓቱን ተውት። ሰዓቱን ተውት። በቃ ሌላ ቦታ ተመልከቱ። ከሰዓቱ ሌላ ቦታ አማርኛ ፊልም ነው። ሰዓት ብቻ አይደለም ያለው፣ ሌላ ነገርም አለ።

እንግሊዝኛ ፊልም ነው ተከታታይ ፊልም ነው አይነ ስውር ናቸው ሰዎቹ ምናምን